ፍቅር እኔ ምን እልካታለሁ? በሰበብ አስባቡ እዛ ኪንጎ ጋር መመላለሱ ሆኗል ስራ። ደግሞ እንዳትናገሪያት ብላችሁ አስጠንቅቃችሁ አስታርቃችሁኛል። እኔ ደግሞ ተናግሬያትም እንዳላስቀይማት ብዬ እየፈራው ነው። እሲ ሌባ፣ አንተ ከሰማች ንገራት። አይ ራሷ ምክንያት ይኖራታል የወጣችበት እያታለሁ። አሁን ደግሞ እንደ በፊቱ አይደለም። እኔ አጉል ሰው ላይ ከመውደቋ በፊት እንምከራት ነው ያልኩት። ምንም ቢሆን እኮ እማ እማያደር ስለ አደ ሳይሆን ስለማናቃ ሴት የምታወሪኩን ይመስ ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ልጁ አደይን ያሻታል እንዴ? እኔ ስት አደይ ጠባቂ ነኝ? እኔ ምን አውቃለሁ። በቃ ዝም በይ፣ ካላወቅሽ ዝም በይ። አደይን ደግሞ ለምን ፈልጋት ነው? ይሄኔ እዛሽ ለሊጋ ሄዳ የሚሆነው። እዚህ ቤት ውስጥ አደይ ከሌለሽ ምንም ቤቱ ቤት አይመስልም። አ ቤት ዞር በልኝ። የአንቺ አል በቃ ብሎ እኔ ልደንስ ደብረሃልና ስደንስ ደግሞ ቆይ ከመቼ ወዲህ ነው ደግሞ ዳንስ ጭንቀት የሚያስረሳው? ይህን ያሳት ይህን ቆይሹ፣ የትስ ብትቆዩ፣ አንቺ ምንሽ ተነካ? ለሊ አንቺ አይመለከትሽ። ማፍሽን አትፈች። ፍቅር ቆይ ከኔ ምንድን ነው የምትፈልጊው? ምን አለሽ? እና ምን እፈልጋለሁ? እዛ ብሄድሽበት ብትቀሪ ራሱ ደስ ነው የሚለኝ ፈጣሪ ነው ማመሰግን። ይሄ ስጣን ተግባር መሆኑን ብታውቂ ኖሮ እንደዚህ በኮንፊደንስ አትናገሪም ነበር። ቆይ ለሁለት የከበባችሁኝ ምን ልትሆኑ ነው? የአባቴን ስልክ ለምን ፈልገሽ ነው? ዳይመንድ ነው የጠየቅሽው? ምን ማን ነው የነገረሽ? ማን እንደነገራት አልተጠየቅሽም። ለምንድን ነው ስልካችሁን የፈለግሽው? ቆይ ግን ፍቅር እውነት አስችሎሽ አዳይን ላባቱ አሳልፈሽ ልትሰጫት ነው? ምንድን ነው የምታወሩት? እኔ ነኝ ስራዬ ብዬ የአዳይን አባት ስልክ የምፈልገው? ፍቅር ዝምበይ ያልሽውና የፈለግሽው ነገር በሙሉ ቆይ ችግርሽ ምንድን ነው? ችግርሽ ንገሪንና ይንን አንፍተው ችግር ያንቺ ነሽ። አደይ አንቺ እዚህ ቤት ከመጣሽ በኋላ እናቴ አታምነኝም፣ ባርኪ ትኩረት አይሰጠኝም፣ አንዳለኝ የምለው ዴቭን እንኳን ምን እንዳስነካሽው አላውቅም። ቆይ ምንድን ነው ችግርሽ? የመጣሽ ድረስ አልተውሽ አዴብ ነው ችግርሽ። ሁለተኛ ከሱ ጋር ሆነች ላይሽ አልፈልግም። ይቅርታት አደይ። ቆይ ምን ሆነሻል? የፍቅር ነገር ግራ ገብቶኝ ነው አደይ። ፍቅር እንታያት፣ እራሷ የጀመረች ጨዋታ ነው ችግር ውስጥ የሚከታት አዴ። ቆይ ለምንድነው እዚህ ቤት አልመጣ? አንቺ ና ሌላ ሆናችሁ አለ እንዴ? ከቤታችሁ አመናጭቃችሁ ያስወጣችሁኝ እና በቀል መሆኑን እንደፈለግሽ አስቢ። አሁን ከዚህ ቤት ውጭ ምን ቤት አለሽ? እናወጣልሻለሁ። ይሄ ቤት እንደሆነ የፍቅር ነው። ኧረ ተይ ሊዱ ሰው ቤትሽ ሲመጣ ሲመጣ ውጡልኝ አይባልም። እሱ እኔ ነው አይመለከተኝም። አዴ አሁን ከዚህ አረ፣ ተረጋጉ። ወደ መጣሽበት ሂጅ። ስራ ይድስራበት እንዴ ቆይ እዚህ ቤት ምን እየተካሄደ ነው ያለው? ሌሊ ሊዱ ምን አድርጋሽ? ዴቭ እያየህ ነዋ ለሁለት ሁለት ምን እንደሚያደርጉኝ። አደይ ለምንድን ነው ሊዱ አዎ ዴቭ እዚህ ቤት መምጣቷ? እሷስ ይቅርታ አድርጊልኝ፣ እሷ እኮ ምንም ማገናዘብ ስለማትችል ግን፣ እሺ ሌሊ፣ እኔ ግን እስካሁን ድረስ ከማንም ሰው ጋር ግንኙነት መጀመር አልፈልግም። አዴ ግን ድርቃለች። ቢያንስ እንኳን ተስፋ የማደርግባትን ነገር አታሳየኝም። እሷ እኮ ቁምቃ ቁምቃ ምን እዩንሽ ነው። ቆይ አንተ ወንድ አይደለህም እንዴ? ስጠፈጥፊኝ ዝም ስላልኩሽ ወንድነቴንም ተጠራጠርሽው ማለት ነው። ሴት መስል። ምንድን ነው ወሬ የምታቀባብለው ለአዴ? ለምንድን ነው የነገርካት? እንዳትነግራት ብያት ነበር። የነገርኩህ ጥፊው ለዚህ ነው። ይኸውልሽ፣ ጥፊሽን በእጥፍ መልሽ። ሳልጠፈጥፍሽ ቀጥ ብለሽ ከዚህ ቦታ ች? እንዴ፣ አታፍሪም እንዴ? አንቺ እንደተበደለ ሰው መጥተሽ እዚህ እኔ ላይ ስታንቧርቂ። አሁን ወሬውን ተተይ። አዳይን አባት ስልክ ትሰጠኛለ ወይስ አትሰጠኝም? አልሰጥሽም። ምን እኔን ስጠኝ ፋራ ነው መስልሽ? ቆይ ግን ለምንድን ነው አዳይ ላይ ምቀኛ የምትሆንበኛው? እንባት ቆይ ልጅቷ፣ ምን እኔ ካዳይ ምንም አልፈልግም። እማዬ አዳይ ማውቋን ስትሰማ በጣም ነው የተናደደችብኝ። ባዳይ ቀንተሽ አውቀሽ? ኧረ እባክሽ። እሺ፣ ሌላስ እንደው ምን አለችሽ በእናትሽ? ለክራዬ እየከፈላችሁ አትቀመጡ። እንዴ ጭራሽ እኮ ቤቱ የማን እንደሆነ እንኳን ረሳችሁት። ሁሉም እኔ ስፈቅድ ነው የሚሆን። ይሄ ህግሽ እኔ ለሊጋላሽ ሰራም። እሺ አንቺ ማነሽ እና ነው ካላወቅሽኝ? እኔ ለምለም ነኝ እሺ። ተሳሳትኩ እንዴ። ነውስ በፍቅረኛ ታፍርባታለ? ጠጥታሽ ነው እንዲመጣሽ። አንቺ እውነቱን ስናገር የሰከርኩ መሰለ። በይ በይ ዞር በይ ከዚህ። እኔና ደ እያወራኑሽ ከቤት ወዴት ልሄድላችሁ? ቆይ በቃ ቤቴን የሠራተኛ መፈንጫ አደረጋችሁት አደለም ወይኒማየ? ጉድሽን አላየሽ አንቺ። ከሄድሽ በኋላ አመሰቃቀሉት ቤት ሰላም ውድ ነው የተከበራችሁ የአዴት ቤተሰቦች እንዴት ናችሁ? እንኳን ወደ ቻናል በሰላም መጣችሁ። እንዴት አላችሁልኝ? ሰላም አይም ታይ ብዝት ብዝት ይበልላችሁ ዶችዬ። እንግዲህ ዛሬ በአዲስ ቪዲዮ ብቅ ብለናል። አዴ ድራማ ክፍል ስልሳ ስድስት ከባለፈ እየቀጠለ ይላል እሱ ምንድነው እንግዲህ ባለፈው ያው እንዳያችሁት የፍቅር ነገር መቼም ማለቂያ የለውም፣ ማለት ነው የፍቅር ተንኮል ማለት ነው። ማስተር የተንኮል ማስትሬት እና ድግሪ ብሎም ከዚያም በላይ ማዕረግ ቢኖረው ማለት ነው። እሷ ማዕረጉ የሚሰጣት በቃ ለፍቅር ነበር ማለት ነው። ወይኔ የማትገባበት ጉድጓድ የማትወጣበት የማትወርድበት እኮ የላትም በፈጣሪ ስም በቃ ማለት ነው። ግን እሷ ምን ይደረጋል፣ ያው በእርግጥ በእሷም ማይፈረድም ያው የፍቅር ጉዳይ ነው ግን ማለትቴ ደብን ስለምትወደው ስለምታፈቅረው ነው። ግን ደግሞ አልተሳካም። ለምን እሱ ስለማይወዳት ለያትም አይፈልግም። ግን እሷ ትለፋለች። በቃ ለእኔ ያልሆነም ቀሚስ የሚባል ነገር ማለት ነው። በቃ ለእኔ ካልሆነ ጥንቅርቦ ይቀራናለች፣ ተያይዘን እንጠፋታለን እንጂ ሌላ ሰው ጋር አይሄድም። አደይን እሱ ስላፈቀረ በቃ። ለምን ከእንደዛ አይነት ሰው ይሰውራችሁ ስላላችሁ በሰው ፍቅር፣ በሰው ህይወት መቅናት አይደብርም ይደብራል። ቆም ነገር እንደ በዛ ላይ ደግሞ ያዴ ፍቅር አለመቀበሏ ፍቅሩን ብትቀበልና ነገሮችን ብታስታክል እኮ እንደዛ አይሆንም ነበረ። እሷም ቁርጧን ታውቅ ነበረ። አሁን እሷም ብቅ ጥልቅ ነው የምትለው። በቃ ያው እንደምትወደው ትነግረዋለች፣ ግን አሁን ብዙ ነገር እንደሚጠበቅባትና አሁን ለህይወት መጀመሪያ እንትመቀመጥ እንደማትች የነገረችው። በቃ በቃ በነገራችን ላይ አደይ ጨርሶ ብዙ ነው የሚወዳት። እዚጋ ኪንጎም ሞትኩ ይበለልኩኝ እያለ ነው። ዳይመንድን አስቸገረ እኮ ሌትም ተነስቶ አደይ ይላል፣ ቀንም ተነስቶ አደይ ይላል። መንገድ ላይ ሄዶ አደይ ነው። ይዋሁን አጋጣሚ ወደ ውጭ ስትወጣ ወዲነ ሊሊ ጓደኛው ጋር ስትዳገኙ ከዳይመንድ ጋር ያለው ነገር ተስሏት ይምናምን በቃ ያው ሷም በቃ ድግ ነገር ድጋሚ ከኔ ጋር እንዴት እንደዚህ እንታስባለህ ምናም ብላ ያው ሰድበው ነው ሄደችው። እንግዲህ ምን ናችሁ ማለት ነው ያው በርግጣ ደህም ከባድ ነው እህቷን እና ታም ቤተሰብ ዛጋም የሚጠበቅባት ብዙ ኃላፊነት አለ እዚህ ጋር። በቃ ማለት የምታፈቅረው የምትወደው ሰው ሳይኖራት ቀርቶ ሳይሆን አላማ ስላላት ነው። አላማን ስላላሳካ አላደርገውም ብላ ስለምታስብ ነው። በዛ ላይ ታቃላችሁ፣ አስቸጋሪ ነው ህይወት እና እንደዛ ነው እላችኋለሁ ውዱችዬ። ብቻ እንግዲህ አስቸጋሪም የፍቅር መቼም በስማማ መጀራሽ አባቷን ስልክ እየፈለለገች ነው። እንዲሁ ግቦን ጥራ ለምንድን አባቷን በቃ መጥቶ እንዲወስድላት አደይ በጣም ደግሞ እናትየዋ አዴይን አንቺ እንትን ምት ከሆነ አንቺ እራስሽን ነሽ የምትውጭው እንጂ አዴይ ከዚህ ቤት አትወጣም ስላለቻል፣ አሁን ከእናትዮዋ ጋ ከእሷ ገቢ ሲሆኑ ምናምን አድርጋ አስመስላ እንትን እያለች ነው። ለወንድሞቿም እንደዛ ነው የምታሽቀብጠው እና ከባድ ነው። አስመሳይ ናት በጣም ሰው ሲመጣ ድንግጥ ብላ ሳቀቅ ትላለች ጥርሷን ብልጭ ታደርጋለች። ሰዎቹ ፊታችን ዞሩ ሲያደረጉ እሷ ጋር ነው ማለት ነው ደግሞ የምትንጨረጨረው። ከዛ ከባድ ነው ብቻ፣ ያለው ነገር ያው ኪንጎ እና ዳይመንድም ተፈታፈ ያሉ ነው ያለውን ነገር ለማብሰል የፍቅር ማቃጠር ግን እንትን የለውም፣ ጓደኛ የለውም ትላላችሁ ከገጠር እስከ ከተማ ከላይ እስከ ታች ተፍ ተፍ ነው፣ አስቸጋሪ ነው። እንደዛ አይነት ሰው ጋር መኖር ከባድ ነው ትላላችሁ። አዴ ግን መቅደርደሯ ነገርስ ማለት አልቀበልም ባይነቷ ደቭን እኳ በሰውን ያበላችሁ። ኪንጎና ዳይመንድማ ሶኬ ችግር የለውም ግን እንደው ብቻ ከፍ ዝቅ እያደረገች ነው ማለት ነው ዶችዬ ከባድ ነው እንዴ! ፍቅር ያለ ተንኮለኛ ሰው ግን ይሰውራችሁ፣ ነው የምለው ማለት ነው። ይሰውረን፣ ሁላችንም ስሬስ ማለት ነው። በጣም ነው ከባድ ነገር ነው አላችኋለሁኝ። ሀገሬ ልጆች አስኪ አዲስ የሆናችሁ ሰብስክራይብ አድርጉ ፕሊስ፣ አይከፈልበትም። ሰብ አድርጉ በማርያም እንዲ እስኪ ሰብስክራይብ አድርጉኝ። እንዲ እስኪ አንድ ሺህ እንኳ አስገቡኝ፣ አስር ሺህ መቶ ሺህ ቢቀር እስኪ አስር ሺ አስገቡኝ ፕሊስ። እህታችሁ አይደለሁ? ላይክ አድርጉልኝ። በቃ ላይክ አድርጉልኝ፣ ዩቲዩብ ሸር እንዲያደርግልኝ ላይክ ላይክ አድርጉልኝ። ፕሊስ እህታችሁ ነኝ። እውነት እንዴ ለምን? በቃ ላይክ አድርጉልኝ። ቪዲዮን ስታዩ ላይክ አድርጉት። ምን ይቸግራል? ከናንተ የሚቆረጥ ነገር የለም፣ ለእኔ ግን የሆነ ቫሉ ይኖረዋል። ስለዚህ ፕሊስ እንደዛ አድርጉልኝ። የምትችሉ ሸር አድርጉልኝ። አበረታቱኝ። ይላችኋለሁ ዱቼ እየበተረፈ ሰላማችሁ ይብዛልኝ። እናንተ እንዴት ናችሁ? በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ብዝት ብዝት ይበል። ሀገራችን ሰላም ያድርግልን። ቤተሰባቻችን ይጠብቅልን። እወዳችኋለሁ፣ አከብራችኋለሁ። ዱቼ